እዚህ ቤት ነው ሻደ ያዝኩት፣ የምራውን በቃ መስገድ ገብቼ ስሰግድ ምናምን እንዴት ደስ እንደሚለኝ በቃ አላህ ላይ አልገመትኩም ነበር። እና እቺ ቤት አልረሳትም። በጣም ደስ የሚለኝ የሚገርመው ከቢሮ የበስተ ጀርባ ኑር መስጂድ አለ እና መቶ ሜትር ምናምን እንኳን አትሞላም ልክ በቃ ዝሁርም ደረሰ አስርም ደረሰ፣ ቅልል ላይክ ቶሎ ደስ ደስ ብሎ ነው። ኢቨን አሁን ድሮ አንድ ከኔ ኤክስፔሪንስ ልንገር የሆነ እጄ ላይ እንኳን የሆነ ነገር እ አንዳንዴ ይሄ ስትረስ ምናምን ካለ ኮንፊደንስ ራሱ የማይሰማኝ ሰት አለ። ላይክ የሆኑ ጭንቀቶች ምናምን ካሉ የሆነ እጄ ላይ እኳ ይዣለሁ አሁን ላይክ ዜሮ ኝ ላይክ ዋላሂ ላዚም ላይክ ሳቄ ራሱ ሙሉ ነውና በቃ አራግፌ ጭንቀቴን ቀለል ብሎ ነው ሞጣው። አልሐምዱሊላህ ረብ ዓለሚን ቀይዳ እየተማርኩኝ ነው። ጁምአ ደስ ብሎ እያሳለፍኩኝ ያለው በጁምአ በፊት ስብሰባ ምናምን ነበረኝ ዘጋሁኝና በቃ እች ቀን ለፈጣሪም ብቻ ነው ሰጣው ያልኩኝና በጣም ደስ የሚል አይምሮ ላይ ነኝ ያለሁት እና አልሐምዱሊላህ ረብል አለሚን ሹክረን ለኪን ሁላችሁንም ብያለሁ። እዚህ ቤት ከሁላችሁም መልካም ፈገግታ፣ መልካም ፊት፣ መልካም ነገር አግኝቻለሁ እና ደስተኛ ነኝ፣ በጣም ደስተኛ ነኝ እና እዚ ቤት ደግሞ ማቃት አንድ ሀያት የምትባል እህት አለች። እሷ ቼክ እያደረገችን ቴሌግራም ላይ ውጪ ነው ያለችው። በትርፍ ሰአቷ እሷ ናት አሊፍ ባታ ብላ ያስቆጠረችኝ እሷ ናት። እና በቃ ከዚህ ቤት ያገኙት በረካ ደስ የሚል ነው። እና ሽክረን። እና ይህን ቤት ሳይ ላይ ደስ ይለኛል። ያላ ተመችተኛል። ና ይመቻችሁ። ማሻላ ማሻላ። አንድማችን። አላ ባርክ ፊክ። አላ ይጨምርልህ። አላ እስከ መጨረሻው እስከ ጀነት ያድርግልህ ወንድሜ። አሚን አሚን። ጥያቄ ከዋዳ መጠየቅ ትችላለ። ጓደኛ መጣ፣ ማሚ ይመጣል እንጠብቀዋለን። እሺ ቀጥሉ፣ ጥያቄ ያላቸው። እኔ ጀምሬ የነበረ ጥያቄ ልቀጥል። ጓደኛዬ ሶስት ወር ነብሰ ጡር ሆና ከባሏ ጋር ተፋታች፣ ባሏ ፈታት። ከዛ ልጇን ወልዲያ ስታበቃ፣ ብለው አንድ ቤት ነበር የሚኖሩት። አንድ ቤት በሚኖሩበት ታይም ያኔ ኒካ ወልዲያ ስታበቃ አልወረደም በሚለው አንድ ላይ ነበሩ። ከዛ በዛ አጋጣሚ ታረቁ፣ ግን ረጃቶ አላላትም። በቤት ውስጥ ግን ኖርማል እየኖሩ ነው። እዛ ከፈታት በኋላ ማለት ነው? አዎ ከፈታት በኋላ እሺ ብዙ ሰው በእርግዝና ጊዜ ኒካ ይወርድን ብሎ ያስባል። ለዚያ ነው እና ኒካ ይወርዳል። ነገር ግን የዕዳ ጊዜ የሚያልቀው ልጅን ስትወልድ ጊዜ ነው። ነው አላህ ሱብሓነ ወተዓላ በቁርአን ላይ ሲናገር ወኡላቱል አሕማሊ አጀሉሁነ አን የደዕነ ሐምለሁነ ይላል እና የእርግዝና ባለቤት ሴቶች ሊፈቱ የዕዳ ጊዜያቸውን የሚጨርሱት ልጁ ሲወልዱ ጊዜ ነው ይላል። ስለዚህ ልጅ ስትወልድ ድረስ የዕዳ ጊዜ እንዳለ ነው ለማለት ሰውየው፣ ሶስት ኒካ እስካልጨረሰ ድረስ የዛኔ ሳትወልድ በፊት የዕዳ ጊዜ ላይ ረጃቱ ወይም መልሻለሁ ካላት ኒካሁ ይመለሳል። አላለም ግን አንድ ላይ እያለ ስታት ስትጠይቅ አንድ ላይ ግንኙነት ካደረጋችሁ ኒካሁ ይመለሳል ኒካሁ አለ ብሎ አለኝ ትላለች። ይህ እንዴት ትክክል መስል ስ ነበር። ኒካህ የመመለሻ መንገዶች ሁለት ናቸው። አንደኛ በአንድ በተው ሰውየው ረጃቱ፣ ሁለተኛ ደግሞ በዕዳ ጊዜ ግንኙነት ማድረጉ መመለስን አስቦ ሰውየው ወይንም ሚስቴን በቃ ልለያት አልፈልግም ወይም በፍታት አልፈልግም ብሎ አስቦ ያንን በመለስን አስቦ ዳግም በቀጠለን አስቦ ከተገናኘ በዒዳ ጊዜ ያኒካ ይመለሳል። ኮንት ላይ ዝም ብላ ያፍሳል እንደለ እሺ ጥያቄ ያለ ገ ጥያቄ ያለ ሌሎሱ አሳብ

እየሰማነው አዋል አንድ ኡስታዝ ነበረ። እና ደግሞ እንደዚህ የባህል ሕክምና ነው ነው የሚሰጠው። እና እንደዚህ ቁራ ምናምን ራሱና ይቀራል። እና ደግሞ እጅ የደምስር እያየ ደምስር ይዞ ደምስር እያየ በሽቶን ይናገራል። እና ደግሞ የተለያዩ መሪቤቶችን ይሰጣል። እና ቁራንም ይቀራል። እና ይሄ እንዴት ይታያል?

በአይን ናስ ለተለከፉ ሰዎች ቁርአን አስቀሩላቸው አይንናስ ያለ ነገር ነው እና ብለዋል በአይንናስ ናስ በሲሕር በጀንድ በቡዳ በድግምት ለተለከፉ ሰዎች ቁርአን ማስቀራት ይቻላል ችግር የለ ከዚያ ውጭ የሆነ የሰውነት ክፍል በመቀል እንዲህ ያለብህ ብሎ አንድ ጥያቄ ነበረ እሺ አንድ ባለፈው አንድ የአይሁድ ራባይ ናቸው እና እሳቸው ተናገሩ ነበረ። ቁራንም ግን ይቀራል። እና የተናገሩት ነገር ምንድን ነው? የተናገሩት ነገር ምንድን ነው? በአብዛኛው ማህበረሰብ እስልምና መጣ የሚባለው ከነቢዩ መሐመድ በኋላ ነው የሚል አሳሰብና ና አመለካከት ነው ያለው እና እሳቸው ምን እያሉ ነበረ? እኛ በድሮ ጊዜ ቁርባን በሚደረግበት ጊዜ ወይም አመታዊ በዓል በሚኖርበት ጊዜ ከአይሁድ ውጭ ያሉትን ግን ሴሜቲክ ሆነው ከአይሁድ ወይም ከእስራኤል ልጆች ውጭ ያሉትን የአብርሃምን ልጆች ሰላማዊ ሙስሊማዊ እያልን እንጠራቸው ነበረ። ምናልባትም የኖህ ልጆች እምነት ብለን የምናስበው እሱ ነው። ብሎም ደግሞ የአዳም ሃይማኖት ያ ነው ብለው ራሳቸው የአይሁድ ራባይ ናቸው፣ ይህንን እየተናገሩ የነበረው ማለት ነው። ይህንን ያሉበት ሰዓት ላይ ደግሞ አንተ የሆነ ጊዜ ትዝ የሚለህ ከሆነ ሙሴ እና አሮን ሀጅ ያደረጉበት ሰዓት አለ ብለህ ተናግረ ነበር። እና ያቺን ነገር ብታስረዳኝ ደስ ይለኝ ነበር። ኦሪጅ ዛት ምዕራፍ አምስት ቁጥር አንድ ላይ የብራይስቶር ሄደን ስናየው ጊዜ ወደ መካ ሄደህ ሀጅ አድርገህ የሚል ቃል በቃል ታገኛላችሁ። የሚገርም እዚያው ላይ ይናገራል። ጉዞውን ራሱ ያስቀምጠዋል። የሶስት ቀን ምናምን እንደዚህ በጣም የሩቅ ሀገር ጉዞ እንደሆነ ይናገራል። በዚያ ላይ መስዋዕት ማድረግ እንዳለባቸውም ይናገራል። በሰርክሉም ላይ የዞሩ እያለ ሁላ ይናገራል። ከአበባ ነው ማለት ነው እና ያ ነው የሚገርምህ። ኦሪዘ ሰዓት ማን ነው? ኦሪዘ ፍጥረት ምዕራፍ 17 ቁጥር አንድ ላይ አምላክ መጀመሪያ አብርሃምን ሲያናግረው አለ አይደለም የዛኔ ያለውን የተናገረውን የእብራይስጡ ላይ ሄደ ስታየው ጊዜ ሙስሊም ሁን ብሎ እንዳናገር ወይም ይህን ቃል በቃል አላህ በቁርን ሲያናገረው በሱረቱ አልበቀራ ላይ ኢፍቃል ለረቡ አስሊም ነው። የመጀመሪያ ቃሉ ምንድን ነው? አብርሃምን አላህ ያናገረው ሙስሊም ሁን ወይም ለእኔ ታዛዥ ሁን ያለው። ወደ ሁዛት ምዕራፍ 17 ቁጥር አንድ ላይ ሄደ ስታየው ጊዜ ሙስሊም ሆነ የሚለውን ቃል ታገኛለህ እዚያ ቦታ ማለት ነው። እና መጀመሪያ ያናገረው እሱ ነው። አምላክ በመጀመሪያ ነብያትን ሲያናገር ሙስሊም እንዲሆኑ ነው የሚያናግራቸው። እሺ፣ እና ወደ ዘፀአት ምዕራፍ አምስት ቁጥር አንድ ላይ ያለው ላሳየህ ወይስ እንትልበለህ? መርሐባ እሺ። ነቢያቶች መጽሐፍ ቅዱስ ላይ ወደ መካሄደው ሀጅ አድርገዋል ቅዱሳን እስኪ ዛሬ ሰርፕራይዝ እናደርጋቸው ተከታተሉ። ነቢያቶች ሙስሊሞች ነበሩ፣ እንደ መጽሐፍ ቅዱስ መካ ሄደው ሀጅ አድርገዋል። ይህን ተመልከቱ። እውነትን ማወቅ የሚፈልግ ሰው ይከታተል። መጀመሪያ የአማርኛ መጽሐፍ ቅዱስ እናሳያችሁ ምን ብለው እንደተረጎሙላችሁ። እንግዲህ አስበው በዓለ ወደ ፈርዖን ጋር መጥቶ በዓል እንዲያከብሩ ሕዝብ ይልቅቅ ብለዋል። እስራኤል አምላክ ብሎ ፈርዖንን አናገረው ሙሴና አሮን ይላል። አስበው በዓል እንዲያከብሩ ከሀገር ወጥተው ማለት ነው፣ ሩቅ ሀገር ሄደው አንድ ሰው በዓሉን የሚያከብረው የት ነው? ዘም አለበት ቀዩ፣ ወዳጁ፣ ቤተሰቦቹ፣ ልጆቹ፣ ሚስቶቹ ባሉበት ቦታ ነው አይደለ? ነገር ግን እዚህ ቦታ ላይ ሩቅ ሀገር የስንት ሀገር ሄደው አቆራርጠው በዓል እንዲያከብረው ህዝብ የልቅቅ እያለ ነው ብሎ ብለ ተርጎሞታል። ታሳይ ወደ ዘፀአት ምዕራፍ አምስት ቁጥር አንድ ላይ ያ ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፦ የእስራኤል አምላክ እግዚአብሔር እንዲህ ይላል በምድረ በዳ በዓል ያደርግልኝ ዘንድ ህዝብ ልቀቅ እንግዲህ ሙሴና አሮን ሁለት ነቢያት ናቸው ፈርዖንን መጥተው መጠየቅ ያስፈልጋቸው ለምንድን ነው ምክንያቱም የግብፅ ሀገር አስተዳደር እሱ ነው ስለዚህ እስራኤላውያን ከስሩ ስለሚተዳደሩ ያለሱ ፈቃድ እነሱን ይዘው መሄድ ስለማይችሉ ፈርዖንን መተው ምናሉት እነዚህ ሰዎች የእስራኤል አምላክ እግዚአብሔር እንዲህ ይላል ምን ይላል በምድረ በዳ በዓል ያደርግልኝ ዘንድ ህዝብ ልቀቅ በዓል ለማክበር በምድረ በዳ ወጥተው ማለት ነው አስበው ከዚያም ይላል ፈርዖንም ቃሉን እሰማ ዘንድ እስራኤልንስ እለቅ ዘንድ እግዚአብሔር ማን ነው እግዚአብሔርን አላውቀውም እስራኤልንም ደግሞ አልለቅም አለ እርሱም የእብራውያን አምላክ ተገናኘን ቸነፈር ወይንም ሰይፍ እንዳይጠለብን የሶስት ቀን መንገድ በምድረ በዳ እንድንሄድ አስበው የሶስት ቀን መንገድ በምድረ በዳ እንዲሄዱ በዓል ለማክበር ማለት ነው ከዚያ ለአምላካችን ለእግዚአብሔርም እንድንሰዋ እንለምናሃለን አሉት ይላል። የሚገርመህ ግን እዚህ ቦታ ላይ ይሄ መስዋዕት አንዱ ከሀጅ ስነ ስርዓት ነው። ገብቶሃል አይደል? ያ ነው እና እዚህ ቦታ ላይ አሁን ያለው ምንድን ነው ነው ሂደው ወደ መካ ሀጅ እንዲያደርጉ ህዝብ ይልቀቅ ነው ያለው። አሁን ቀጥታ ይህን ምዕራፍና ቁጥር ይዘህ እንሂድ ይህን ምዕራፍና ቁጥር ይዘህ እንሂድና እብራይስቱ ምን ይላል የሚለውን ተመልከት ጉድ የክርስቲያኖች መጀመሪያ የተጻፈበት የራሱ ቋንቋ እብራይስጥ እንደሆነ ይታወቃል። ይህን ምዕራፍና ቁጥር ይዘን እብራይስጡ ላይ እንግባ። ያውና እዚህ ጋር እንገባለን። ዘዛት ዘዛት ምዕራፍ አምስት ቁጥር አንድ ወደ አማርኛ እየቀየርን መሄድ እሺ ያው እና ዘጸአት አምስት አንድ ይላል፣ ከዚህም በኋላ ሙሴና አሮን ወደ ፈርዖን ሄደው እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እሺ አሁን ሂብሩ የሚለው ላይ ቀጥታ እንግባ ሂብሩ ላይ እንግባና ቃል በቃል ቅዬ አንዳንዱን ቃል ይፈታላቸዋል እዚህ ጋር። መልካም አሁን እዚህ ጋር ወደ አማርኛ እንቀይረው ወደ አምሃሪክ እንቀይረው ያነ ዘጻት አምስታል ወደ ትዩብ ራይስ ትሄዳለ እንሄዳለን እንሄዳለን። እዚህ ጋር እንገባለን። በቃ ወደ አማርኛ ቀይራ፣ እዚያ ምን ለማድረግ ይላል ቀጥታ ትርጉሙያ የሀጅ ጉዞ ለማድረግ ይታያል የሀጅ ጉዞ ለማድረግ ይላል እና የሀጅ ጉዞ ለማድረግ ተብሎ ነበር እየተተረጉመው ከዛ በኋላ ወዴት ነው ይሄ ሀጅ የሚደረገው የሚለውን ደግሞ እንመልከት ተመልከት እዚህ ጋር ምን ይላል ወደ መካ ሀጅ አድርግ ይላል ይታያል ወደ መካ ሀጅ አድርግ ስለዚህ ወደ መካ ሄደው ሀጅ እንዲያደርጉ ይሄን ሁሉ ከግብፅ ሀገር የሶስት ቀን እና የሶስት ሌሊት ርቀት ተጉዘው ሊሄዱ የሚችሉበት ያን ሁሉ ሀገር አቆራርተው ሄደው ሀጅ እንዲያደርጉ ይታዘዛሉ። በዓል ለማክበር ነው ያስፈቀዱት ይላሉ እና ይሄ ነው የታዘዝት የነበረው።

ማስማ ቁርአን በተቀራበት ውሃ የሆነች ልጅ ጠይቅልኝ ብላ ነበረና ቤት ማጠብ ይቻላል ወይ? ለምን ላ አያስፈልግም። ቁርአን ተቀርቶ በውሃ ላይ ሰዎች እንዲታጠቡበት እና እንዲጠጡት እንጂ የተደነገገው ቤቱ ላይ አልተደነገገም። ታዲያ ቤት ላይ ምንድነው? ከተባለ ቁርአን ቀሩ ማለት ነው። ሰለላሁ ዐለይሂ ወሰለም لا, بي <applause> لا تجعلوا بيوتكم مقابر

ሰላም ነው ደህና አልሀምድሊላህ ጥያቄ ነበረኝ አማኝ ላልሆነ ሰው ሩቅ እንዴት ነው ሙስሊም ላልሆነ ሰው ማለት ነው ቁርአን ማለት ነው ይቻላል በ